ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ትላንትና እንግዲህ ሜሪ ቤት ቆየት ቢሉም ቪዲዮ ተለቋል ማለት ነው። እና እሱም ደግሞ እየተዝናኑ ነበረ እና ከነ ብሩኬ ጋር የነበሩት ደግሞ ማለት የነበረው ቢኒ እንግዲህ መጥቷል። ግን ቢኒን ምጠብስ ሴት ጠፋች እኮ የመዳንቅም ማለት ነው። የኔ ነው የኔ ነው የሚል ጠፋ። በሰላም ነው ግን በሰላም ነው። ሰምታችኋል። እና ቢኒ ከነ አብርሽ ጋር ነው ያለ ማለት ነው። መልካም ወንድማቸው እንደሆነ ገልጾ እንላን ማለት ነው። እና ሌላ ምን ልላችሁ ፈልጌ መሰላችሁ? ዛሬ እንግዲህ አብሪሽ ቤት ወይም ደግሞ ሩታ ቤት ማለት ነው። ምርጥ ሰፕራይዝ እንዳለ አብሪሽ ተናግሯል፣ ትናንትና እና ፎቶም እንለጥፋለን ብለዋል ማለት ነው። ስለዚህ በጉጉት ነው የምንጠብቀው። ምን አይነት ሰፕራይዝ እንደሆነ አናውቅም። ነገር ግን ትላንትና እንዲህ ቅብጥ ቅብጥ ሞልቀቅ እያደረጋቸው ነበረ ሁሉም ማለት ነው። እንዳለ በትክክል አይደለም። ትናንትና ቪዲዮ ራሱ እያወሩትም እየሰሩትም ወዲህ ወዲህ ያደረጋቸዋል። ጽጌ ባለትዳር ወንድ ወዳ እንግዲህ ወዲህ ወዲህ እያለች ነበረ። እና ደግሞ ቁንጣ ልበሱ ተብለናል። እንግዲህ ዱባይ ያላችሁ የመዳን ቀሞች ከዚህ በኋላ ቁንጣ ለብሳችሁ ስራችሁን ስሩ። ወደ ውጭ ስትወጡ ቁንጣ ልበሱ፣ ሰምታችኋለና ግን ማለት ነው መጀመሪያችሁ ሲሆን ሙቀት የዱባይ በጣም ከባድ ነው እና ያው እነሱ ደግሞ ስላለመዱ ገና ፍሬሽ ስለሆኑ ሊሆን ይችላል። ገና ሙቀት አልቻሉም። በቁንጣ ናቸው። ቲሸርት በጣም ስስ ነው የለበሱት። ሴቶቹ ደግሞ የሌሊት ቢጃማ ነው የለበሱት። በቃ የሌሊት ቢጃማ በሉ እንግዲህ። የሌሊት ቢጃማ ራሱ እንደሱ ለብሰን አንተኛም። እና በቃ እንደዛ ነው ለብሰው ራሱ የወጡት። እና ብቻ እንዴት ልበላችሁ ሙቀት አይችሉ ይሁን ወይስ ምን እንደሆነ አላቅም። ብቻ ምን ልበላችሁ ምንም ጣጣ የለባቸውም እና ምን ልላችሁ ፈልጌ መሰላችሁ? ዛሬ አብርሽ ቤት ወይ ቤት ሰፕራይዝ አለ ጠብቁ እና ትናንትና ደስ የሚል ጊዜ ነበረ እያሳለፉት ማለት ነው። በቃ ይሄ ቦታ ማለት ነው እነሱ ከኢትዮጵያ መጥቶ እየተዝናኑ ነው። ዱባይ ሞል ማለት ነው አንዴ ብቻ ነው የገባሁት፣ ግን እዚህ ቦርቻሊፋ ጋር ምናምን አልሄድኩም ማለት ማለት ነውና ግን እኛ ዱባይ ያለን ማለት ነው ሰባት ዓመትም ሆነ አምስት ዓመትም አስር ዓመትም ሀያ ዓመትም ቆይተን ማለት ነው፣ ግን ዱባይን አንዝናናም በደንብ አገሩን አናይም ማለት ነው። እና ለምንድን ነው ግን ለምንድን ነው ለምንድን ነው የምሬን ነው ማለት በየአገሩ ያላችሁት የመዳን ቀሞች ማለት ነው፣ ወጥታችሁ ልክ ከሌላ አገር ሰው መጥቶ እንደሚጎበኝ፣ እኛ ግን የዛ አገር እድል ኖሮን ማየት እድል ኖሮን ግን ለምንድን ነው ወጥተን ጉብኝት ማናደርገው ማለት ነው። ጥያቄ ነው የሚሆንብኝ። ጥያቄ አሁን እኮ ብዙ ብር ሊወጣ ይችላል። ለምንድ ነው ብር ማወጣው ምናምን እንላለን። ነገር ግን በማይረባ እቃዎች ደግሞ ብራችን እናወጣለን። እና እጃችን ለራሱ ብር አይቀመጥም። ነገር ግን ወተን እንኳን አንድ ቀን ፈታ አንልም ማለት ነው። ሁሌ በቃ እንደ ቆጠብን ቆጥበን ቆጥበን፣ ግን የትም አልደረስንም። ፎቅ አልገዛን፣ ማኪና አልገዛን፣ ምን አላል። እኔ ግርም ነው ሚለኝ። ግርም እስቲ ሜንሽን አርጉልኝ። አንድ የመዳን ቅመም ኢትዮጵያ ሄዳ መኪና የገዛች ፎቅ የሰራች ካለች ጓደኛችሁ ሜንሽን አርጉልኝ እባካችሁ። እንዴት እንደገዛችን ልጠይቃ ስለምፈልግ ማለት ነው። እና በተረፈ የእኔ ቤተሰብ ሰላማችሁ ይብዛልኝ ባይባል